ዛሬ ደግሞ ቅዳሜ ሳት ቀድመን ንቅደማት ብለን የሰራ ነው። ምንቸት አብሽ ነው ማለት ነው። የጾም መያዣ ምንቸት አብሽ ሰርተናል። ወደ አሰራ እንገባለን። ደስታችን ላይ ሽንኩርታችን እናደርግና በደንብ ለብቻውን እናበስለዋለን። ከዛ ትን ዘይት እናደርጋለን። በቂ ቤት ስለሆነ ማሻው ትን ዘይት ነው ማደርገው። ቲማቲም ይፈልግ ይጨምራል። ካልፈልጋቸው አለመጨመር ትችላላችሁ። ይጨምራ ያለኝ ከዛ ሽንኩርት ስጋችን ከጎን እንጠራለን ማለት ነው። ከዛ ሽሮ በርበሬ ጨርሼ ስለነበር እንደ ቤት ባልትናዎችን አዘጃቸው ነበር። ቤቴ ድረስ በነፃ ዲሊቨሪ ነው ይዞልኝ የመጡት። በጣም ቆንጆ ነው እውነትም። እንደ ቤት እንደዚህ አንዳንዴ ሲጎልብን ስናዝ፣ በነፃ ቤታችን ድረስ ያመጡልናል ማለት ነው። እዘዟቸው። በዛ ላይ በጣም በቅናሽ በአካባቢያቸው ላይ ከምትገዙት በቅናሽ ነው። ቼክ አድርጓቸው። ከታች ሜንሽን አደርግላቸዋሉ። አካውንታቸውን ቼክ አድርጓቸው፣ እየደወላቸው እዘዟቸው፣ ፎሎ አድርጓቸው። እና በጣም የሚጣፍጥ በርበሬ ነው ስለዚህ ምንቸት አብሻችንን በሱ ነው በአዲሱ በርበሬ ነው የምንሰራው ማለት ነው። ሶስት ማንኪያ ያደረጉት፣ ከለሩ ግን በቃ የሚገርም ከለር ነው። ከዛም ቂቤያችን እናደርጋለን በቂቤ ነው ማሸውያቸዋለሁ። ቂቤያችን፣ ነጭ ሽንኩርት አድርገን አንድ ላይ በደንብ እናሸዋለን ማለት ነው። በርበሬ በደንብ ሲታሽ አሪፍ ነው፣ ወጡ ቆንጆ እንዲሆን ያደርግልናል ማለት ነው። ኮሮሪማና ጥቁር አዝሙድ ከትቼ አንድ ላይ እሽት እናደርገዋለን። ትንሽ ውሃ ጠብ እያደረግን ይፈላሃል እያሸን፣ ያው ቪዲዮ ረዥም ስለሚሆን አሳጠሬው ነው። እንደዚህ እያደረግን እናሻለን በደንብ እያሸን ውሃ ጠብ እያደረግን መጨረሻ ላይ በደንብ አድርገን ውሃ ጨምረን ከጠበስን በኋላ የጠበስነውን ስጋ እንጨምራለን። አንድ ላይ ሽት እናደርገዋለን። ወረድ የበሰለ ስለሆነ ብዙ ማሸት አይጠበቅብንም። ከዛ ውሃችንን እንደዚህ አድርገን እንከልሳለን። በደንብ እንዲተከተክ እንከድነዋለን። እንደዚህ ሆኖ ደርሶልናል። ጨዋችንን እንጨምራለን። ደረሰ ማለት ነው። ከጎን የጣድኩት እንቁላል ነበር፣ ደርሶልኛል። እንደዚህ አድርገን ፈንከት ፈንከት አድርገን እንጨምረዋለን። ከዛ ወደ ማቅረቢያ እቃችን ላይ መገልበጥ ነው። ስለዚህ ይህን የመሰለ ምንቸት አብሽ ሰርተናል ማለት ነው። ቤታችሁ ሞክሩት። ኮፕሊንክ ሼር ማድረግ አይረሳ። ፎሎ አድርጉ። ቲንክ ዩ ባይ።